የስተርዴይ አይ አም ያኔ ሳኩኝ ለማለት ነው። አይ አም ሰኪን ሃው አር ዩ ዱዊንግ ኤቭሪቲንግ ኦኬ ኤቭሪቲንግ ናይስ። አም ጉድ አም ኦኬ። የስተርደይ አይ አም ያኔ ሳኩኝ ለማለት ነው። አይ አም ሳቂንግ ዋይ ዋይ አንድ ወንድማችን ደወለልኝና ከእንግሊዝ ሀገር ነው። እኔ እንግዲህ አላቅም ብዙም እንግሊዝኛ ያው ታውቃላችሁ፣ የኔ እንግሊዝኛ ትንሽ ለሌላ ሰዎች ሊከብድ ይችላል። ለምንለጌ ያለም ሀዋር ሲለኝ ሀዋር አለኝ እንዴ! እንዴምን አባቱ ነው? በዚያ በዚያ ምን ምን ፈልጎ ነው በዚህ ሰዓት ደውሎ? እድሜ ስንት ነው? ምን አባቱ ፈልጎ ነው? ስለ እድሜ ምን ፈልጎ ነው ብዬ እናንተ፣ ሀዋሪው ሲለኝ ማለት ነው አልገባኝም። ሀዋሪው ሀዋሪው ያለኝ ሀዋሪው ሲለኝ፣ አዋራ ተግስትሮ ቢያልኩኝ። ሀዋሪው እድሜ ስንት ነው? ምን አባ ፈልጎ ነው? እድሜ ምን ምን ምን ጨነቀ፣ ስለ እድሜ ምን አገባ ሰው እኮ መጀመሪያ ሰላምታ ነው የሚቀርመው እንጂ እድሜ አይጠየቅም፣ ምናምን ብዬ ፊን ፊን አልኩበት። ከዛ በኋላ ሀዋሪው ሀዋሪው ያኔ ሀዋሪው ሰላምታ ነው እኮ ሚስተር ሚስስ ትግስት አለ ሚስስ ትግስት ሰላምታ ነው ሲለኝ፣ ኦኬ ሰላምታ ነው እ እና ጉድ ሞርኒንግ አትለኝም እንደ ጉድ አፍተርኑን አትለኝም። ኧረ ጉድ ሞርኒንግ ጉድ አፍተርኑን የሚባለው ያኔ ሰአት ምናምን ሲሆን ነው ከሰአት በኋላ ወይ ጠዋት ሲሆን ነው ምናምን አለኝ። በጣም አፈርኩኝና ኦኬ ኖ ፕሮብሌም አልኩት። ኦኬ ኖ ፕሮብሌም አይ አም ስፒክ ኢንግሊሽ ቢኮዝ ቢኮዝ አልኩት፣ ቢኮዝ ቢፎር አልኩት፣ ቢፎር አይ አም ስፒክ ኢንግሊሽ አይ አም ስፒክ ኢንግሊሽ ኤቭሪ ዴይ ኤቭሪ ዊል ኤቭሪ ቲንግ አልኩት። ከዛ በኋላ አንቺ እኮ አለኝ በእንግሊዘኛ ዩ አለ ዩ አይ አም አይ አም ዩቲውብ ይ አም ሉኪንግ ቢኮዝ ዩ ስፒክ ኢንግሊሽ ቬሪ ናይስ አለኝ። እንደዛ ነው እንዲ ወደ እኔ መጣው ደስ አይ አም ሶ ሀፒ ስላየሁ ደስ ብሎኛል። ኔክስት ዩ ነው የሚባለው፣ ኔክስት ዩ አልኩት ስለው ኔክስት ዩ ምንድን ነው ኔክስት ዩ ምን ኔክስት ምን ምን ሊፈጠር ነው አለኝ እንግዲህ ስላገኘውክ ደስ ብሎኛል ምናምን ብዬ በቃ ተወኝ አልኩት በቃ እኔ በእንግሊዝኛ አታፈናፍነኝ እኔ ወንድም አማርኛ ምትችል እኮ ነው በአማርኛ አውራኝ አልኩትና ከዛ በኋላ በቃ ጉድ ናይት ጉድ አፍተርኑን ብዬ ከፍተኛውን ጉዳይ ነበር የሚባለው ነገር ግን ጉዳፍተር ነው በማለቴ ተጸጽቻ ተጻጽቻለሁ። ዝግት አደረኩበት። እንዴታችሁ ማለት ነው ነውና፣ እንዴናችሁ እናንተ። ብሩኬና ሚንግዲ ዛሬ ወደ ቡታ ጅራ ይሄዳሉ። ቤተሰብ ወደ ቡታ ጅራ እንጓዛለን ማለት ነው። ልጁ ጋም ዛሬ ይቀርባል። ልጁን ይዞት ይመጣል መሰሌ። ዛሬ ልጁ እንግዲህ መጥቶ እንግዲህ ቤተሰብዬ አይስዌር ዛሬ ልጁ አፉን ከፍታለሁ ካለ ሌላ ነገር አወራለሁ ካለ እኔ አልፋታውም። ይሄ ልጅ እግዚአብሔርን ዝቅዝቅ አርጌ ነው የምሰድበው። ፎቶን ዘግዝቄ ከተሰደብኩኝ ይቅርታ አርጉኝ ና እንዳትቀየሙኝ ማለት ነው። ፎቶን ዝግዝቅ አርጌ ሙሉጭ አርጌ ነው የምሰድበው። የሆነ ነገር በሀይሚ ጉዳይ የሆነ ማይሆን ነገር አመጥቶ አወራለሁ ቢል ማንም የሚፋታው እንደሌለ ካሁኑ ማስታወቂያን እየነገርኩት እንደሆነ ይሄን ቪዲዮ ከተመለከተ በዛውም ላይክ ኮሜንት እያደረገ እንዲነግረኝ ይፈልጋል ነው ማለት ነው። ቤተሰብ አንድ ብሎ አፉን ከፍታለሁ ቢል በሀይሚ ይሄ ልጅ ሴራ እያሴረ እንደሆነ በጣም እርግጠኛ ነኝ። ቤተሰብ ሴራ እያሴረ ነው። ይሄ ፕራንክ አልተቋጨ አልተቋጨም ይቀጥላል። ቤተሰብ ይቀጥላል። እነ ደግሞ ሀይሚ ስሟን እንድታጸዳልን እንፈልጋለን። ለምን ሀይሚዬ በእንደዚህ አይነት መልኩ እኛ ስለማናውቃት ማለት ነው፣ በእንደዚህ አይነት መልኩ ሀይሚ ማንም ሰው አያውቃትም። አንድ ሴት ከአንድ ወንድ ውጭ ቀለበት አሰረች ከተባለ ማንም የሚያምን ሰው የለም፣ ጭንቅላታችን የሚያምን ሰው የለም። እንደ እውነት እውነት ሀይሚ አድርጋው ቢሆን ቶሎ ብሎ ብሩኬ ይቅርታ ያረግላት ይሆናል ብላችሁ ታስባላችሁ? እስቲ በራሳችሁ መንገድ አስቡት። ይቅርታ ያረጋል ብላችሁ ታስባላችሁ? አንድ ሴት ሌላ ወንድ ጋር ሄዳ ቀለበት አርጋ መጥታ ይቅርታ አርግኝ የምትለው ብሩኬ የሚሆነ የሰማውን ነገር ሊኖር ይችላል ብዬ አስባለሁ እንጂ እንዴነው? ብሩኬ ይቅርታ በአንድ የሚቀበል አይቀበልም። ኔቨር ጊባፕ ማንኛውም ወንድ ቢሆንም አረጎም ቶሎ ይቅር ሚል ነፍስ የለም። እናንተ ላይ ቢሆን አስቡት። እኔ ላይ ቢሆን እኔ ለምሳሌ እስቲ እኔ ላይ በሉ አስቡት። እኔ ላይ ቢሆንስ ብላችሁ አስቡት። አንድ ወንድ ልጅ ጓደኛ እያለችው ሌላ ሴት ጋር ፍቅሬ አስሬ መጣው ቢልሽ አንቺ ትቀበዋለሽ? እንዲ በአንድ ጋ አትቀበዩም። ኔቨር አትቀበዩም። ብሩኬ የሆነ የሰማው ነገር አለ ይሆናል ማለት ነው። ይሄ ነገር ፕራንክ እንዱ ታውቋል ማለት ነው እንጂ ምንም ማይዋጥ ነገር ነው የተሰራብን ያለው ማለት ነው። እየተሰራ ያለው ማይዋጥ ነገር ነው። ግን ይሄ ልጅ ይሄ ልጅ ፕራንኩን አብቅቶ ዛሬ ከሀይሚጋ ና ከብሩኬ ጋር መጥቶ አይ ቡራዬ እኛ ፕራንክ እየሰራን ነው ብቻ ነው ማለት እንዲሉልን የምንፈልገው ፕራንክ እየሰራ ነው ብሩኬ አም ሶሪ በቃ ይቅርታ ተባብሎ እንዲፈትኑ ምን ፈልገው እንጂ ሌላ ሴራ ጠምጥሚ አመጣ አለው ቢል ውርድ ከራሱ ነው ውርድ ከራሱ ይሄ ልጅ ደግሞ አንደኛ ከ ከማን ከአራት ዩቱበሮች ጋር ቪዲዮ ሰርቷል ከአራቱም ዩቱበሮች ጋር የሰራው ደግሞ ምንድነው አፍቃሪ ሆኖ ነው አፍቃሪ ሆኖ ቀለበት አስሮ ነው የሰራው ከሌሎቹም ጋር ማለት ነው። በጣም ብዙ ብዙ ቪዲዮዎች እየደረሱ ነው እየወጣ ነው ያለው ማለት ነው። እና እኛ እያወቅን አንሻወድም ለማለት ፈልጌ ነው። ሃይሚዬ የማታረጎን ነገር አረጋለሁ ብለሽ ራስሽን ዝቅ እንዳታረጊ፣ ሴትነትሽን ዝቅ እንዳታረጊ ማሪ፣ ለፕራንክ ብለሽ አንቺ ትልቅ ነሽ፣ ገና ብዙ ቦታ ደርሻለሽ፣ ገና ብዙ ነገር ስላለሽ ለምን በዚህ ነገር ስምሽ ከጠፋ ጥሩ አይመጣውም። ማርያምን አይመጣውም፣ ጥሩ ነገር አይመጣም። እንዴ ነው? በዚህ መልኩ እንዴ ሃይ ሚኒስት በምን መልኩ ነው ከዚህ በኋላ መናያትስ? እንዴ ነው አንድ ሴት ከሌላ ወንድ ጋር እያለች ቀለበት አስረኩ ቢላ ለምትወደው ልጅ እየነገረችው የምትወደው ልጅ ደግሞ በእንትን ሸፋፍ ነው የሚያልፈው። እንዴት ነው የሚሆነው? የሚሆን ነገር አይደለም። ስለዚህ ማርዬዋ፣ ሁሉም ሰው እየተናገረ ነው። ሁሉም ሰው በቲክቶክም የተናገሩን ያሉት፣ በዩቱብ የተናገሩን ያሉት፣ ይሄ ነገር እውነት ነው ወይ ውሸት ነው ወይስ ፕራንክ ነው? እንዴት ነው ዝም የሚባለው? እንዴት ነው ተዋወቅኩኝ፣ መጣ፣ መኪና ውስጥ ሄድኩኝ፣ ብሬው ምናምን። እንዴ እንዴት ነው ብሩኬ ዝም ብለው። በአሁኑ ሰዓትስ እንዴት ነው ታምኖ ሰው መኪና ልሸኝሽ ሲልስ እንዴት ነው አምናችሁስ ገብታችሁ የምትሸኑት? በአሁኑ ሰዓት ኩኛን ፈራለን፣ እኔ ፈራለሁ። በቃኩል እግዚአብሔር ነው ምላችሁ። በአሁኑ ሰዓት መኪና ከፍቶ ጊቢና ልሸኝሽ ሲል ሲለው ነው። እንዴ ያው ማላቀው ሰው ያው ማላቀው ሰው ጋ ጋብቼ በመኪና የሚሄደው እይ አይመጣውም። አይሜ ደግሞ በጣም ፈሪ ነች፣ አታረገውም። እንደዘን ነገር በጣም ፈሪ ነች፣ አታረገውም አታረጎም የፈለገ መኪና ቆሞ ነው ይግቢ ሊሄንጂ ብሏት እሺ ምትልጅ አይደለችም። በጣም ኮስታራ፣ በጣም ጎበዝ፣ በጣም በራሷ ምትተማመን ነች። እንደዚህ አይነት ነገር ላይ እንግባ እንሂድ ብሏት እሺ አትልም። ስለዚህ ሃይሚዬ፣ በናትሽ በናትሽ፣ በጣም ብዙ ሰዎች አንቺ እንዳይቀየሙሽ የሚወዱሽ ሰዎች አሉ። እመቤቴን ነው የምላቸው የሚወዱሽ ሰዎች አሉ። ይሄ ነገር ፕራንክ ነው፣ ፕራንክ ነው፣ እውነት ፕራንክ ነው እንጂ አንቺ ነገር አታረጊው። ስለዚህ እባክሽን ብታስተካኪው ለኦዲንሶች ሽም፣ በጣም ብዙ ሰዎች የተናገሩን ያሉት፣ ይሄ ነገር ለምን እንደዚህ ሆነ? እንዴት ሊሆን ይችላል? ብሩክ አብሯት እያለ እንዴት እንደዚህ ነገር ታደርጋለች ብሎ ብዙ ብዙ ሰዎች እየፈረዱባት ነው ያሉት። ፕራንክ እንደሚሆን እርግጠኛ ነኝ። በተረፈ ቤተሰብዬ ወዳቸዋል፣ አክብራቸዋለሁ። ጉድ አፍተርኑን ባይ ባይ።